ሞገድ ከባህር ሞገድ ያስጣል፣ እሳት ያስጣል። ኢየሱስ ስለ አንድ በራሪ እንስሳ ሼር አድርጋችሁ ትንሽ ደቂቃ ይቻላል። ከመሪነት አንጻር፣ ከሊደርሺፕ አንጻር በጣም ብዙ ትምህርት ስላገኘሁበት ነው። ንስር ይባላል። ይሄ በራሪ እንስሳ ንስር ይባላል። ንስር የውበት የጉብዝና የብርታት፣ የክብር፣ የትምክህት፣ የቁርጠኝነት የሞገስ ምሳሌ ነው። ንስር የውበት፣ የቢዩቲ፣ የጉብዝና፣ የብሬቨሪ፣ የብርታት፣ የካሬጅ፣ የክብር፣ የአነር፣ የትምክህት፣ የፕራይድ፣ የቁርጠኝነት፣ የዲተርሚኔሽን እና የሞገስ የግሬስ ምሳሌ ሆኖ ያገለግላል። በመጽሐፍ ቅዱሳችን ከሰላሳ አንድ ጊዜ በላይ እንዴት ነው በሚያስቀና መልኩ ስለ ንስር ተጽፈዋል በሚያስቀና ባደረገኝ በሚያሳይ መልኩ ንስር ንስርን የተለየ ፍጥረት ከሚያደርጉት ነገሮች በቶሎ አሁንም አስር ነጥቦች ቶሎ ቶሎ ናንሳላችሁ፣ እና ለእናንተ ለማኔጀሮች፣ ለስራ ኃላፊዎች፣ ለቢሮ ኃላፊዎች፣ ለመሪዎች፣ ለቤተሰያን መሪዎች፣ ለአገልጋዮች፣ ለባለ ራእዮች በጣም ብዙ ትምህርት ከዚህ እንሰሳ ማግኘት እንችላለን። ንስር ንስር የማየት ችሎታው በጣም አስደናቂ ነው፣ የማየት ችሎታው ንስር በሶስት እሱ ከተቀመጠበት ዛፍ ላይ ሆኖ ወይም ተራራ ላይ ሆኖ ሶስት እስከ አራት ኪሎ ሜትር ድረስ ሶስት እስከ አራት ኪሎ ሜትር አይ ቲንክ ሶስት ኪሎ ሜትር በዚህ በውሳና ያማቀው ከአደባባዩ እስከ ቦቢቾ ድረስ ይመስለኛል እና ካለበት ከተቀመጠበት ዛፍ ላይ ወይም ተራራ ጫፍ ላይ ሆኖ እስከ አራት ኪሎ ሜትር አርቆ የምትንቀሳቀስ በቅጠላ ቅጠል ውስጥ የምትንቀሳቀስ አይጥ ማየት ይችላል። በጣም የሚገርም እንስሳ ነው። የማየት ችሎታው ከማየት ችሎታው ሳልወጣ እንደዚህ ወደዚህ ፊቱን አድርጎ እስከ ሶስት መቶ አርባ ዲግሪ ድረስ አይኖቹ ይዘዋወራሉ። ፊቱን ሳያዞር እንዲህ እያለ አይኖቹ ብቻ እንደዚህ እያሉ እስከ ሶስት መቶ አርባ ፉል ሰርክል፣ ስንት ነው ሶስት መቶ ስልሳ አደለም ሀያ ብቻ ነው የሚቀረው ማለት ነው። እስከ ሶስት መቶ አርባ ዲግሪ ድረስ የማየት ችሎታው በጣም ያስደንቃል። የንስር አይኖች ከአንጎሉ በመጠንም በክብደትም እንደሚበልጥ የሚታወቅ ሲሆን እንደሚታወቅ ሲሆን የማየት ችሎታው ደግሞ ከሰዎች የማየት ችሎታ በስምንት ጊዜ ይበልጣል ይባላል። ከላይ ከሩቅ ከፍታ ላይ ሆኖ በባህር ጥልቅ ውስጥ ያለውን ትንሹን አሳ ያያል። እናንተ መሪዎች፣ እኔም ሁላችንም በትንሽ በትልቅ መሪነት ቦታ ላይ ያለን ከዚህ እንስሳ የማየት ችሎታውን እስቲ እንዋስ። እንደ መሪ አሁን ያለንበትን እውነታ ሳንረሳ፣ አሁን በጊዜው በአጠገባችን ያለ እውነታ ሳንረሳ፣ አመታትን ወደፊት ዘልቀን ማየት፣ ሊያመልጡ የማይገባቸው እድሎችም ሲገኙ ፈጥነን ለመያዝ እንደ ንስር ፈጣን የመጀመሪያ መሆን ጥልቀት ያለውና ዘለግ ያለ ራእይ ይኖረን፣ የማየት ችሎታ ይኖረን። እስክንደርስበት ድረስ ራእያችን መጨረሻ እስክንደርስበት ድረስም ትኩረታችንን ከሚከፋፍሉ ነገሮች ራሳችንን ጠብቀን ወደ ራእያችን አቅጣጫ እንገስግስ። በክፉ ጊዜ ዘለግ ያለ ራእይ በማየትና ከዙሪያቸው በሚሰሙት ጫጫታ ሳይወናበዱ ወዳዩት ራእይ ጨክነው በመሮጥ በመጽሐፍ ቅዱስ እነ ኖህ ይጠቀሳሉ መቶ ሀያ አመት ተሰርቶ ማልቅ ግን ይቻላል ብለው የጀመሩ ፍጻሜውን ያዩ እዚህ ጋር ሆኖ መቶ ሀያ አመት ቢወስድም ምን ይሆናል ምን ይሆናል ይፈጸማል ያልቃል ብለው መሪ ባለራዕይ መሆን አለበት የሩቁን ማየት አለበት አይቶም ደግሞ ወዳየው ነገር ከቀኝ ግራ አቴንሽኑ የሚከፋፍለው ነገር ቢገጥመው እንኳን ጨክኖ ወዳየው ነገር መጨረሻ መሮጥ አለበትና የማየት ችሎታን ከማን እንማር እንውሰድ ከንስር እንደ መሪ ሁለተኛ ንስር ፍርሃት የሚባል ነገር አያውቅም። ፊርለስ አኒማል ነው ንስር። ጠላቶቹ ምን ክፉና ጨካኝ እንደሆኑ ቢያውቅና በጉልበትም ይሁን በመጠን ከእርሱ ቢበልጡም በምንም አይነት መሸነፍና መንበርከክን አያውቅም። ንስር ከራሱ የሚበልጡ እንደ የበረሃ ፍየል የመሳሰሉ እንስሳትን ሳይቀር እንደ ጦር ሹል በሆኑና እንደ ቢላዋ በተሳሉ ጥፍሮቹ ሰቅስቆ ከያዘ በኋላ መጀመሪያ ወደ ሰማይ ወደ አየር አውጥቶ አየር ያሳጣቸዋል መጀመሪያ ከዚያ ይለቃቸዋል ከዚያ ካወጣቸው ሰማይ ከፍታ እየተገለባበጡ ሄደው መሬት ላይ ክስ ይላሉ ስፓይናል ኮርዳቸው ይሰበራል አንገታቸው ይሰበራል ዋቴቨር በዚህ ሁኔታ ንስር እንደ ሌሎች እንደዚህ እንደ አራት እግር እንዳላቸው እንስሳት ጉሮሮዋን አንቆ ምናምን አይደለም። ይገርም ወደ ከፍታ ያወጣል፣ ይለቃል፣ ከመሬት ከድንጋይ ጋር ያጋጫል። ይገርም በዚህ መልኩ ነው ንስር። በጣም ፍርሃት የሚባል ነገር አያውቅም። የንስር ደፋርነት በጣም አስገራሚ ነው። ልላችሁ ነው እንደ መሪ ከቤተሰባችን ጀምሮ የምንመራው ድርጅትና ህዝብ ምግብ በማጣት እንዳይጎዳ እና እንዳይሞት ካስፈለገ አስፈሪ በሆነ መንገድም ቢሆን ተጉዘን ህይወታችንን ለአደጋ አጋልጠንም ቢሆን ወይም ሪስክ ወስደን ወደ ተከለከሉ ክልሎች በመግባትም ጭምር ቤተሰባችንና ህዝባችንን መመገብ ማሳረፍ፣ ማኖር አለብን። በጀት የለም፣ ክረምት ነው፣ ብርድ ነው፣ ፀሐይ ነው፣ ተቃውሞ ነው፣ እንትን ነው የሚባል ምክንያት ለመሪ አይሰራም። ይቻላል፣ ይቻላል፣ ይከናወናል፣ ይሳካል ብሎ አንዳንድ ጊዜ በጣም ከፍተኛ በጀት የሚጠይቁ ፕሮጀክቶችን በድፍረት እግዚአብሔር ይረዳናል፣ ህዝባችን አለ፣ በዚህና በዛ እናሳካዋለን ብለን ከባባድ ኃላፊነቶችን መውሰድ እንደ መሪ መፍራት የለብንም። ፓስተር መሆን አምሮን የክፍል ኃላፊ፣ የአንድ መስሪያ ቤት ኃላፊ፣ እንደዚህ ኃላፊ ኃላፊ መሆን አምሮን፣ ፓዮኒር መሆን አምሮን፣ ድርጅት መምራት አምሮን ግን ውጊያ ምንፈራ ተቃውሞ ምንፈራ ችግር ምንፈራ ከሆነ ትክክለኛ መሪነት ወይም የመሪነት ጸጋ ስጦታ የለንም ማለት። መሪ አይፈራም። ንስር ይሄ ነገሩ በጣም ያስደንቃል፣ አለመፍራቱ። ሶስተኛ ንስር ድካምና መታከት ብሎ ነገር አያውቅም። እሽ የሚል ነገር የለውም ንስር፣ ንስር ቴናሽየስ ነው። ንስርን ተመልከቱ ሰማይ በደመና ሲጠቁርና ውሽንፍር የቀላቀለ ኃይለኛ ዝናብ ሲዘንብ የመብረቅ ብልጭታና የነፋስ ግፊት ነፍስ ያለውን ሁሉ መግቢያ መውጫ ሲያሳጣው በራሪ አእዋፍ ሁሉ በየዛፉ ስንጥቅ ውስጥ ሲወሸቁ ንስር ምን እንደሚያደርግ ታውቃላችሁ? ንስር ያንን የአማርና ኃይለኛ የሆነ ክንፎቹን በሰፊው ዘርግቶ ነፋሱ የሚሄድበትን አቅጣጫ ተከትሎ በጣም አድቫንቴጅ ይወስዳል። ከነፋሱ ጉዞ አቅጣጫ በተቃራኒው አይሄድም። ወዴት ነው የሚሄደው? ነፋሱ በሚነፍስበት አቅጣጫ አድቫንቴጅ ይወስዳል። ነፋሱ ራሱ ይገፋዋል። ክንፉን እንዲህ ማድረግ አያስፈልገውም። ዝም ብሎ ይዘረጋውና ነፋሱ ራሱ እየገፋው ብጡ የሚፈልግበት ቦታ ይሄዳል፣ እና ተከትሎ ይሄዳል። ኃይሉን፣ ኢነርጂውን ወይም ቤንዚኑን አይጨርስም እና ከዚያም ወደ ትልቅ ተራራ አናት አለዚያም ከረጅም ዛፍ ላይ ወጥቶ በመቀመጥ በዚያው ሽንፍር በቀላቀለ ዝናብና በዚያ በተበላሸ ዌዘር ሁኔታ ውስጥ ወዲያና ወዲህ የሚሯሯጡ ነፍሳትን በትዝብት ያያቸዋል። እናንተም አትረቡ እያለ እንደ መሪ በአንተና በምትመራው ድርጅት ወይም በራእዮችህ ላይ አውሎ ነፋስ፣ ውሽንፍር፣ ነጎድጓዳማ ዝናብ የሚመጣበት አጋጣሚ መኖሩን አትርሳ። ከንስር በመማርም የሚነሱትና አዋኪ ሁኔታዎች ለበለጠ በረራ ተጠቅምባቸው። አሜን። ለበለጠ በረራ ዘዴ ነው የሚያስፈልገው ጥበብ ነው የሚያስፈልገው እንጂ ችግሮቹ ራሳቸው ያበሩሃል። የበለጠ የበለጠ ይገፈዋል፣ ያራምደዋል። የጸሎትና የጸጋ ክንፍህን ብቻ ዝም ብለህ ዘርጋ። ልብ በል ውሽንፍሩና ነፋሱ ከመሬት ወደ ላይ ቢበዛ 20 ኪሎ ሜትር ብቻ ነው ከፍታው። ንስር ግን እስከ አስር ኪሎ ሜትር ድረስ ወደ ላይ መውጣት ይችላል። ስለዚህ ይሄን እስከ 20 ኪሎ ሜትር ማለት ሀያ ሜትር ድረስ ያለውን ይሄ እዚህ ምድር ላይ የሚሯሯጠው ነገር ለሱ አስፈሪው አይደለም። እና እንደ ንስር ምን መሆን ነው? መታከት፣ መፍራት፣ መጨነቅ ብሎ ነገር በዚህ ነገር ውስጥ አይገባም። አይቻልም፣ አይታለፍም ማለትን ፈጽሞ ከአንደበቱ አይሰማም። ንስር፣ አራተኛ መኖርም መብረርም የሚወደው በከፍታ ነው። ሀይ ፍላየር አኒማል ነው። ንስር ወደሚፈልገው ከፍታ የሆነ አደጋ ካልገጠመው በስተቀር በአንድ ጊዜ አይወጣም ወደሚፈልገው ከፍታ የተወሰነውን ከፍታ ይወጣና አግድም፣ አሁንም እንደገና ልክ የቤት ደረጃ እንደምንሰራው አይነት የሆነ ያህል ይበርና እንደገና ወደ ላይ ከዛ ይበርና ደግሞ ወደ ላይ ይበርና ወደ ላይ እያለ ነው ከፍታውን የሚይዘው። በጣም ብልህ የሆነ እንስሳ ነው። ምክንያት ወደ ላይ በወጣ ቁጥር የመሬት ስበት ኃይል ስለሚቀንስለት ክንፉን በማራገብ መድከም አያስፈልገውም። ስለዚህ የሚመርጠው ሁልጊዜ ከከባቢ አየር በላይ መንሳፈፍ እንደ መሪ ዋና እና አስፈላጊ ነገር ምን መሰላችሁ? በጊዜ ተጠቅመህ ከፍታህን ያዝ። ከምታንቀሳቀሰው ድርጅትም ሆነ ማህበረሰብ በእምነት፣ በእውቀት፣ በልምድ፣ በማስተዋል፣ በጸሎት፣ በቃሉ እውቀት፣ በስራ ትጋት ብለጣቸው፣ ብለጥ። አሜን። ከፍታ ላይ ወጣ፣ ከፍታ ላይ ወጣ። በንጽሕና፣ በባህሪ መልካምነት፣ በካራክተር ሁሉ አብረው ካሉ ፒር ግሩፕም ሆነ ከበታች ካሉ ከማህበረሰቡም በልጠህ ተገኝ፣ እንደ መሪ። ሌላው የንስር ጠባይ እዚሁ ላይ ምን መሰላችሁ? ኳሊቲው አንድ ቀን ንስር ሲያጉረመርም አትሰሙትም? የሚያጉረመርሙ እነማን ናቸው? እነ ርግብ፣ እነዚህ መሳስ። ንስር አያጉረመርምም። አየሩን ሲቀዝፍ ከሚሰማ ሙዚቃ ውጭ ከአፉ የሚሰማ ድምፅ የለም። እንደነርግብ ሲያለቃቅሱ እንደነርግብ ሲያለቃቅሱ ውሎ አያድርም። አልቃሻ ከሆኑ ምስኪን ወፎች ጋር ምንም አይነት ማህበርተኝነትና ጓደኝነት የለውም። ጥራጥሬና ትንንሽ ምግቦችን አይፈልግም። ትላትልና የበከተ እንሰሳ ስጋ አይበላም። ትልልቆቹን እንሰሳት አድኖ ይዞ ትኩስ ስጋ ነው የሚበላው። እንዳኛ እንደ ኢትዮጵያውያን ማለት ነው። ደሱ የምንወደው በጣም የተወደዱ ምግቦች የተወደደ ምግቡ ደግሞ ትኩስ አሳ ነው። እንደ መሪ እንደ መሪ አብረውህ የሚውሉ ሰዎችን መለየት አለብህ ከጠጪ ከሰካራም ከወሬኛ ከፖለቲከኛ ከዘረኛ ከአሜተኛ ከሰነፍ ስራ ከሚወዝፍ ቅድም እንዳልነው ከዚህ ጋር ጓደኝነት ይቅርብህ ይህም ማለት ተናናሾችን እያገለገልክ መሆኑን አትርሳ ስጋ የምትመገበውን ምግብም መለየትና ራስን መቆጣጠርን አትርሳ ትልልቅ መሪዎች ችግር አውሪዎች ችግር ፈጣሪዎች ሳይሆኑ ችግር ፈቺዎች ናቸው እንደ ርግብና ጉጉት ቁጭ ብለው ያለቃቅሱም። ይልቁንም ይጸልያሉ፣ ይመራመራሉ፣ ያነባሉ፣ አዳዲስ ሀሳብ ያፈልቃሉ እና ከሚያገለግሉት ህዝብ ከፍ ብለው ይሄዳሉ። እግዚአብሔር ያርግላቸው። እንደዚህ አምስተኛ ንስር ያሳድጋል። በማብቃት ያምናል። ታውቃላችሁ፣ ሌሎችን ኢንካፓስቴት በማድረግ ያምናል። በጣም የሚገርም እንስሳ ነው። ንስር የሚታወቀው በኃይለኝነቱ ቢሆንም ልጆቹን በማስተማርና በማሳደግ ጉዳይ ግን እጅግ ጠንቃቃ ነው። የንስር እንቁላሎች እስኪፈለፈሉ ድረስ የሚታቀፉት በሁለቱም ወላጆች ተራ በተራ ነው። ከተፈለፈሉም በኋላ ከ10 እስከ 12 ሳምንት ያህል በጎጆ ውስጥ እንዲቆዩ ቢደረግም በዘጠኝ ሳምንታቸው ሙሉ ንስር ይሆናሉ፣ ጫጩቶቹ ማለት ነው። እስከዚያ ጊዜያቸው ድረስ ታዲያ እናት ንስር ሙሉ በሙሉ ስትጠብቅ፣ አባት ንስርም እስከ 50 ፐርሰንቱን ጊዜ ከጫጩቶቹ ጋር ያሳልፋል። ንስር የንስር ወላጆች ልጆቻቸውን፣ ንስር ማለት ንስር ወላጆች ልጆቻቸውን በቀን ውስጥ እስከ ስምንት ጊዜ ያህል የሚመግቧቸው ሲሆን በምንም አይነት ከትኩስ ጥሬ ስጋ ውጪ አይመግቧቸው። እንደሌሎች እንስሳትም ወላጆች በልተው የዋጡትን ከአፋቸው አያጎርሷቸውም። ትልልቁን ስጋ በትንሽ በትንሽ እየበጠቁ እየቆረጡ አጠገባቸው ያስቀምጡላቸዋል። እነዚያ ጫጩት ንስሮችም እያነሱ ነው የሚበሉት በራሳቸው አፍ። በጣም የሚገርም እንስሳ ነው። በጣም ብዙ ነው ያስተማረኝ ከዚህ እንስሳ እግዚአብሔር። ጫጩቶቹ በስድስተኛ ሳምንታቸው ላይ ይቅርታ፣ ለብቻው ለብቻቸው ኦኬ፣ ህፃናቱ ጫጭቶቹ ለብቻቸው መዋልን ያለማምዷቸዋል። አንዳንድም ጫጭቶቹ ካሉበት ጎጆ አካባቢ አካባቢ ካለ ሌላ ዛፍ ላይ ሆነው የጫጭቶቹ ሁኔታ ይመለከታሉ እናትና አባት። ጫጭቶቹ በስድስተኛ ሳምንታቸው ላይ መቆምና መሄድ ይጀምራሉ። ከ12 ሳምንታቸው ጀምሮ በወላጆቻቸው የሚቀርብላቸው ምግብ አላጠግብ ስለሚላቸውና ረሃብ ስለሚሰማቸው ጎጆቸውን እየለቀቁ መውጣት ይጀምራሉ። ይሄን ጊዜ ወላጆች ልጆቻቸውን በረራ ያስተምሯቸዋል። በረራ የሚማሩበትም በጣም በከባድ መንገድ ነው። ወላጆች ልጆቻቸውን በአፋቸው ይዘው ወደ ላይ ከፍታ ይወጡና ከአፋቸው ይለቋቸዋል። እነዚያ ህፃን ጫጩቶች ወደኩ ወደኩ፣ ወይኔ ወይኔ ወይኔ ወይኔ ወይኔ ሲሉ ፍጥፍጥ የሚሉበት አካባቢ ሲደርሱ አባት ወይም እናት ጫጩት ከስር ደግሞ ይገባና በትከሻው ለዚህ ነው እግዚአብሔር በሙሴ ሲናገር በነፋስ በንስር ክንፍ ምን አረኳችሁ ተሸከምኳችሁ ያሉ እና እንደዚህ እያደረጉ እያደረገ ንስር ልጆቹን ምን ያስተምራል? በረራ ያስተምራቸዋል። እና ለትልቅ በረራ ለከፍታ ጉዞ በዚህ ሁኔታ ረጅሙ ነው ታሪኩ ያበቃቸው። አንተ አንቺም እንደ መሪ የምትመራቸውን ሰዎች በየተሰጧቸውና በየዝንባሌያቸው አቅጣጫ እንዲበሩ አስተምሯቸው እንጂ ቁጥጥር አታብዙባቸው። የመሪ ትልቅ ስራ ማሳደግ ወይም ማብቃት ነው። ንስሮች የሚከተሉትን የምገባና የማብቃት ስራ አስተውል። አንተ እንደ መሪ የምትመራው ህዝብም ሆነ ድርጅት ከጅማሬው አንስቶ በቂ ምግብ ማግኘት መብቱ ነው። ሁሌ ከአፍህ እያወጣህ ማጉረስ ሰዎች እንዳያድጉ መከልከል ነው። ቆፍረው ፈልገው ምግብ ለራሳቸው መመገብ ወይም መፈለግ እንዳይችሉ ደካማ ታደርጋቸዋለና ራሳቸው እንዲያድኑ በረራ አስተምራቸው። ንስሮቹ ለልጆቻቸው በረራ የሚያስተምሩበትን መንገድ ልብ በል። አንዳንዴ ለምታገለግላቸውና ለምትመራቸው ሰዎች ከባድና አታጋይ የሆነ ስራ ወይም አሳይመንት ስጣቸው። ይሰራሉ ብለህ እመን። ይችላሉ። ይህን ሰርቶ ያመጣል ብለህ እመነው። ከአንተ በታች ያለውን ሰራተኛ ይችላል። ይሄ በጣም ቀላል ነው። ደግሞ ስትነግረውን ቀለል አድርገህ ንገረው። እንደ ከባድ ነገር አትበለው። እና በዚህ ሁኔታ ኮች ማድረግ ማሳደግ ማብቃት አንተ ወደ ደረስክበት ማድረስ ሁልጊዜ የዕለት ስራህን ከመስራት ባለፈ ይሄም ተግባርህ እንደሆነ እመን። አሳድግ ለማለት ነው። ኦኬ ስድስተኛ የንስር ጎጆ በከፍታ በጥንካሬና በውበት ነው የሚገነባው። ንስር እስከ ሶስት ሜትር ዳያሜትር እና እስከ ስድስት ሜትር ቁመት እና እስከ ሁለት ሺህ ኪሎ ግራም የሚሆን ጎጆ የመስራት አቅም አለው አይገርማችሁም ስንት አልጓችሁ ሶስት ሜትር ዳያሜትር ስድስት ሜትር ቁመት ክብደት ውስጥ እስከ ሁለት ሺህ ከአራት መቶ ምናምን አካባቢ ተነስቶ ከአራት ኩንታል አንስቶ እስከ ሁለት ሺህ ድረስ ክብደት የሚሆን ጎጆ ይገነባል ንስር በጣም የሚያስደንቅ እንሰሳ ነው በጣም እንደ መሪ የእምነት ቤትህን በከፍታል በጥንካሬና በውበት መገንባት አለብህ። ጌታችን ኢየሱስ ክርስቶስ ሲያስተምር ቃሌን ሰምቶ የሚያደርገው ቤቱን በምን ላይ በአለት ላይ የሰራ ልባም ሰውን ይመስላል እንዳለው እንደ መሪ አንተ ቤትህን በአለት ላይና በከፍታ መስራት አትርሳ። አንዳንዶች በገንዘብና በማቴሪያል ይሰራሉ። አንዳንዶች በዙሪያቸው ያለው አለም በሚሰጣቸው ተስፋ ላይ ለምሳሌ የመንግስት ፖሊሲ የአምልኮ ነፃነት፣ የእርዳታ ድርጅት፣ የተባበሩት መንግስታት፣ የአለም ባንክ፣ የአፍሪካ ባንክ በቃ በሌላው ጥገኛ ሆነው ተለጥፈው ነው ፕሮጀክት የሚቀርጹት ራእይ የሚያዩት ህልም የሚያለሙት አይደለም። አንተ ግን አጠገብህ ካሉ ጭራሮች፣ ገለባዎች፣ ሳሮች ከሚመስሉ ከማይረቡ ነገሮች ተነስተህ ትልልቅ ነገር ለአገሪቱ፣ ለመድሪት፣ ለህዝቡ አበረክታሉ ብለህ አስብ። አሜን ነው? ይቻላል። ትልቅ ንስር ሆኖ ይህን የሚያህል ግዙፍ ቤት መስራት ከቻለ እናንተ ብዙ መስራት እንችላለን። አንተ የምታመልከው አምላክ ዝናብ ሳያዘንብ ሸለቆን በውሃ የሚሞላ አምላክ ነው፣ አትርሳ። አንተ የምታመልከው አምላክ አንድ ሚሊዮን ስንቅ አልባ መንገደኞችን መና እያበላ አርባ ዓመት የመራ አምላክ ነው አይደል? አርባ ዓመት የመራ አምላክ ነው። አንተ የምታመልከው አምላክ በሁለት አሳና በአምስት ቂጣ ከአምስት ሺህ በላይ አዋቂ ረሀብተኞችን መግቦ አስራ ሁለት መሶብ አንሱ ያለ አምላክ ነው። አሜን ነው ወይ? አንተ የምታመልከው አምላክ ለዘሪዘርን ዘርን ለሚበላ እንጀራን በብዙ አትረፍርፎ የሚሰጥ አምላክ ነው። አሜን፣ ክብር ለእግዚአብሔር ይሁን። ንስር ራሱን ያድሳል። ስ ቨሪ ኢምፖርታንት ፖንት። ንስር ራሱን ያድሳል። ንስር ጠቅላላ እድሜ የፈቀደለትን ተልዕኮ ሳያሳካ በመሃል ማለፍንና ስራውን በጅምር ማስቀረትን አይፈልግም። ስለዚህ ቢያንስ በአመት አንድ ጊዜ በራሱ ላይ ተሃድሶ ያካሄዳል። ታድሶ የሚካሄደባቸው የአካሉ ክፍሎች አንደኛ ጥፍሮቹ ናቸው። ሁለተኛ መንቃሩ ነው የሀፉ ሶስተኛ ላባዎቹ ናቸው። በዚህ በምንቃሩ ነው ሁለቱን ክፍሎች የሚያድሰው። መጀመሪያ ላባዎቹን እየነቀለ ይጥላል። በጣም ፔንፉል ነው። ከዚያም ቀጥሎ ደግሞ ጥፍሮቹን ይነቅላል። በዚህ በምንቃሩ የእግሩን ጥፍሮች ይነቅላል። የእጁን በሉት፣ የእግሮች ከዚያ፣ መንቃሩንስ በምን በሹል በጥቁር ድንጋይ ይህ እያደረገ እስከ ታች ድረስ ከስር ድረስ ይልጠዋል ይሄን በሚያደርግበት ጊዜ ከፍተኛ ፔን ይሰማዋል በእነዚህ አካል ክፍሎቹ ተሃድሶን ሲያካሄድ እጅግ በጣም ከባድ የሆነ የህመም ስቃይ ውስጥ ያልፋል ለምሳሌ አሁን ያልኳችሁን ነው ምንቃሩን የሚሞርደው ጥቁር ድንጋይ ፈልጎ ነው ጥፍሩን ላባዎችን ደግሞ በዚህ በምንቃሩ ይነቅላቸዋል እነዚህ ክፍሎቹ ተመልሰው እስኪያድጉ ድረስ በጣም በከፍተኛ ህመም ብቻ ሳይሆን በረሃብ ያልፋል ደግነቱ አንድ ጥሩ ነገር አለ ብን የትዳር ጓደኛው በተራዋ ትመግበዋለች። በዚህ ጊዜ በጣም ያስደንቃል። በጣም የሚገርሙት ከትዳር ጓደኛው ጋር ሁሌም አብረው የሚኖሩ በመሆኑ በታድሶ ምክንያት ከስራ ውጭ በሚሆንበት ጊዜ ቤቱን አስቤዛውን የምትችል እሷናት እንደ መሪ አንተም በየጊዜው ኃይልህን አድስ። አሮጌ ነገር እየደጋገሙ መኖር የትም አይደርስም። እግዚአብሔርን በተሃድሶ ያምናል። እሱ ራሱ የሚያድስ አምላክ ነው አይደል? በብሉይ ኪዳን፣ በአዲስ ኪዳን ስለ ተሃድሶ በጣም ብዙ ቦታ ተጽፈዋል። አሁን ጊዜ የለንም። በየጊዜ ቆም ብለህ የስራህን ሁኔታ፣ አሰራርህን፣ የምትገባበትን ሰዓት፣ የምትወጣበትን ሰዓት፣ የረፍት ጊዜህን፣ የቡና ይሻይ ሰዓትህን፣ ሌሎች ነገሮችን እንትን አርጋቸው፣ ሪቫይዝ አርጋቸው እና ራስህን ኢቫሉዌት አድርግ። ራስህን መዝን። ከትናንት ዛሬ፣ ከአምናው ዘንድሮ፣ ለሚቀጥለው አመት እንዴት ነው ራሴን የማሻሽለው የምለውጠው እና ራስንና የስራ አካባቢህን ማደስ እንደ ንስር አትርሳ። አንተም በተሀድሶ ውስጥ ኑር። አሜን። ሁላችንም መሪዎች፣ አገልጋዮች፣ ሰባኪዎች ሁላችን በተሀድሶ ውስጥ መኖር ራእያችንን፣ ህልማችንን፣ ጸሎት ህይወታችንን፣ ማህበራዊ ግንኙነቶቻችን፣ ትዳር፣ ቤተሰብ፣ የልጆች ሁሉ ነገር በየጊዜው አዳዲስ ነገሮችን በማየት የተሀድሶ ህይወት እንኖር። ሁለት ነጥቦች ቀዱኛ ልዘጠነኛ ንስር ረጅም እድሜ ይኖራል። ንስር በተጠበቀ ከባቢ እስከ አርባ ዓመት ድረስ እንደሚኖር፣ በጣም ፕሮቴክት ከተደረገ በጣም እንክብካቤ ከበዛልህ እስከ ሰባ ዓመት ድረስ እንደሚኖር ይነገራል። በጣም ይገርማል። አንተም እንደ መሪ በመጀመሪያ ደረጃ የመኖሪያ አካባቢ ጤነኛ ይሁን ጤናማ ይሁን፣ ከነማን ጋርና በነማን እጅ እንዳለህ ማጤን አለብህ። የምትመገበው ምግብና ለመንፈሳዊም ሆነ አካላዊ ጤንነት አስፈላጊ የሆኑ ምግቦችን ማግኘት ይኖርብሃል። የተበከለ አየር ወይም ቶክሲኬትድ ፖሊዩትድ ፖይዘንድ ኢንቫይሮንመንት ውስጥ አትቆይ። በሐሜት፣ በነቀፋ፣ በስም ማጥፋት፣ በጥላቻ፣ በዘረኝነት፣ በአድማ ሰፈር አትቆይ። ጓደኝነት ጤናማ መንፈስና የወደፊት ራዕይ ካላቸው ስራና እድገት ከሚወዱ ለህሊናቸውና ለመንፈስ ቅዱስ ከሚገዙ በስሜት ሳይሆን በምክንያት ከሚመሩ ጋራ ይሆን ጓደኝነት። ከዚህ ውጭ ያሉት ይገሉሃል፣ እድሜህን ያሳጥራሉ፣ በሽተኛ ያደርገዋል፣ ራእይህን ይወስዱብሃል የሆነ ያለ ጡረታ ያለ ዘመንህ እንድታረጅ ያደርገዋል። አይደል? ስለዚህ ጓደኛ ምረጥ፣ ምግብ ምረጥ፣ ሰፈር ምረጥ፣ አካባቢ ምረጥ። የመጨረሻ ንስር በጣም በጣም ታማኝ እንስሳ ነው። በተለይ በተለይ ለትዳሩ ንስር እጅግ የሚያስገርመው ነገር ለትዳር ጓደኛው ታማኝ መሆኑ ነው። ተባዕትና እንስት ንስሮች አንዴ ከተዋወቁና ፍቅር ከመሰረቱ ሁለቱም ለሌላ አካል ደጃቸውን ይዘጋሉ። አይገርማችሁም? ይህን አስተውላችሁ ታውቃላችሁ? እንደ ሌላ እንስሳ ካገኘው ጋር ካገኘችው ጋር አይሄዱም። አንዴ ከተዋወቁና ከተዋደዱ አብረው ነው የሚያረጁት። የሚገርም ነው። የሚወልዱት ወይ የሚጥሉት እንቁላል በአንድ ጊዜ ከሶስት አይበልጥም። ብዙ በመውለድ አያምኑም፣ ወይም እግዚአብሔርን በዛ መልክ አልፈጠራቸውም። እነዚህን እንቁላሎች ተራ በተራ እየታቀፉ ለመፈልፈል ቀን ያበቃሉ። ጫጩቶቻቸውን በመመገብም ሁለቱም ይሳተፋሉ። የመጀመሪያዎቹ ጥቂት ሳምንታት ምግብ አድኖ የማምጣት ተግባር የአባትየው ነው። እናት ታናናሾቹ ንስሮች ታቅፋ ትውላለች። ከሶስት ሳምንታት በኋላ እናት ተራዋን ወደ ውጭ ወጣ ማለት ትጀምራለች። አባት ደግሞ በተራው ጫጩቶችን ይጠብቃል። የሚገርም ነገር ነው። ከዚያም ቅድም ባልነው ፕሮሰስ ጫጩቶቹ ከጎጆቸው ከወጡ በኋላ ባልና ሚስቱ የእንደገና ፍቅር ጊዜ ይጀምራሉ። የሚያስገርሙ ናቸው። አንተ እንግዲህ አንተ እያልኩ በወንድ ጾታ ብቻ ነው የምናገረው፣ ሁላችሁንም እንደሚያጠቃልል አትርሱ። እንደ መሪ ከምንም በላይ ታማኝነት ይጠበቅብሃል። ከሁሉ አስቀድሞ ለጠራህና ለሾመህ አምላክ፣ ላሰማራህ አምላክ ታማኝ ሁን። ከዚያም የምትመራው ሕዝብ ለሰጠህ ኃላፊነት፣ ለነገረህ ምስጢር ታማኝ ሁን። ለትዳርህና ለገባኸው ቃል ኪዳን እጅጉን ታማኝ ሁን። የምትናገረውን በተግባር ለማሳየት ትጋ። በዓመት ወይም በረዘመ ጊዜ ውስጥ እናከናውናለን ብለህ ያቀረብከው ራዕይና እቅድ ሌሎችን አስተባብረህ በማከናወን ታማኝነትን አስመስክር። ከተቀመጠበት ጊዜ ገደብ አታሳልፍ። በቀጠሮ በሰዓት አጠቃቀም በተቻለህ መጠን ታማኝ ሁን። እየያዝ ካትልቀቅ እየጀመር ካታቆም። በምንም አይነት ውሸት አትናገር። በእውነት ላይ ደግሞ አታመቻምች። የእውነትን ቃል በቀንነት የሚናገር የማያሳፍር ሰራተኛ ሆነ የተፈተነውን ራስን ለእግዚአብሔር ልታቀርብ ትጋ። ሁለተኛ ጢሞቴዎስ ሁለት አስራ አምስት። እግዚአብሔር የተባረከ ይሁን። ዛሬ እኔ ሰይሜያችኋለሁ። ሁላችሁም ንስሮች ናችሁ። አሜን። እዚህ ቤት ያለ ምን ብቻ ነው? ንስር የንስር ባህሪ ያለው ባንታወቅ አጋጣሚ አንድ የንስር እንቁላል በዶሮዎች እንቁላል መካከል ተገኘ። የንስር እንቁላል ቤት በዶሮዎች እንቁላል መካከል ተገኘ። ባንታወቅ አጋጣሚ ሰው ያድርገው ሰይጣን ያድርገው አይታወቅም። ከዚያ በኋላ ያ የድሮ የንስር እንቁላል ሜት ዶሮ ታቅፋ ከጫጭቶቿ ጋር ምናደረገችው ፈለፈለችው፣ ተፈለፈለ በዶሮዎቹ መካከል በቁመት ይበልጣል፣ በሰውነት ይበልጣል፣ በአይነት ይበልጣል። ግን በዶሮዎቹ መካከል አደገ። ዶሮዎቹ እንደሚጭሩ ይጭራል። ዶሮዎቹ የሚለቅሙትን ጥራጥሬ ይለቃቅማል። ትላትል ይበላል። ትላትል ይበላል። እስካሁን ያለው ተሰምቷል? እሺ። ዶሮዎቹ የሚለቃቅሙትን ጥራጥሬ ይለቅማል። ዶሮዎቹ የሚበሉትን ትላትል ይበላል። አመሻሽ ላይም ከዶሮቹ ጋር ወደ ቤት ገብቶ ከሁለት ሜትር ማትበልጥ ቆጥ ላይ ወጥቶ ያይተኛል። ሲነጋ የሚያው ነው። ሕይወቱም በሙሉ በዶሮቹ መካከል ዶሮ ሆኖ ጨረሰ አሳለ። ይኸው ነው። ከዚህ እልፍ ሳይል ኖረ፣ ከዚህ እልፍ ሳይል ሞተ። አበቃለት። ዘመዶቹ ንስሮች የሚበሩበትን ከፍታ አይቶ አያውቅም። ዘመዶቹ እያደኑ የሚመገቡትን ትኩስ ብርንዶ ስጋ ቀምሷል። እንደ ዘመዶቹ በሰዓት ከ150 ወይም 240 ኪሎ ሜትር 150 ማይል ንስር ሲበር እንደሱ ይበራል። ተቃላችሁ፣ በሰዓት እስከ 240 ኪሎ ሜትር ድረስ የመብረር አቅም አለው። በዶሮዎች መካከል ተፈልፍሎ ያደገው ንስር ግን ኬት የት ነው የሚበረው? ከመሬት እስከ ቆጥ እና ዘመዶቹ በዚህ ፍጥነት እንደሚበሩ ሳያይ ሳያውቅ አንድ ቀን ሳይጠቀምበት ያ የተሸከመው ክንፍ የኖርበት ዓለም ወደ ከፍታ የሚያወጣና አግድም የሚያበር ስላልሆነ ሲያይ የኖረው የተማረው ከዶሮዎቹ የዶሮን ሕይወት ስለሆነ ከዶሮነት ሳይወጣ ጨረሰ። ዚዘ ባድ ኒውስ። እግዚአብሔር ለንስርነት የጠራን ዶሮ ሆነን እንዳንጨር ዘመናችንን። እግዚአብሔር ይርዳል። አሜን። ዶሮ ሆነ እንዳንጨርስ። እዚህ ያለው ፖቴንሻል አያለሁ፣ በጣም ውስጣችሁ የተጠቀጥቀው እውቀት፣ ጥበብ፣ የመፍጠር ችሎታ፣ የማከናወን አቅም፣ ደግሞ እግዚአብሔር ለእናንተም ለልጆቻችሁም ያየላችሁ ከፍታ፣ የበረከት ዘመን፣ እቺ አገር ከፊት የሚጠብቃት መልካም እድል፣ የብርሃን ዘመን፣ ክብር ለእግዚአብሔር ይሁን። አሜን። እዛ ሳንደርስ በትናንሽ ነገር እየተናቆርን በከምባታ በሀድያ በሶሮ በሌሞ በምናምን በሰፈር በመንደር እየተከፋፈለ እንደ ቤተ ክርስቲያንም እንደ አገርም ነው የምላችሁ። በትናንሽ ሳንቲም ሽርፍራፊ የሕዝብ መደለያ ነገር እንደ ስራ ኃላፊ ምናልባት ምንታለል ካለን እግዚአብሔር ከዛ በላይ ሰማይ ሊያደርሰን አስቦ እያለ ከሰው ጉርሻ አውጥቶ አጉራሽ የምንሆንበት አካፋይ የምንሆንበት እግዚአብሔር ከፍታ አይቶልን እያለ እባካችሁ ዶሮ ሆነ እንዳንጨርስ። እግዚአብሔር ይርዳል። ሁላችንም ይህን እናስብ።